ኢትዮጵያውያን ያላቸውን ጸጋ ተጠቅመው ከድህነት በመውጣት የምግብ ሉዓላዊነትን ከማረጋገጥ በተጨማሪ ከተረጅነት ወደ ምርታማነት ለመሸጋገር በዓመት ሁለቴና ከዛ በላይ ማምረት ጀምረዋል። በተለይም የበጋ ስንዴ መስኖ ኢኒሼቲቭ ከተጀመረ ጊዜ ጀምሮ አርሶ አደሮች የነበራቸውን ከዝናብ ጥገኛ የሆነ የእርሻ ስርዓት በመቀየር ወንዞችን ተጠቅመው በበጋ ማምረት ጀምረዋል። በአማራ ክልል ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ያገኘናቸው የበጋ መስኖ ስንዴ የክላስተር አባል የሆኑት አርሶ አደር እንዳየኋደመ የማምረት ባህላቸው እንደተቀየረ ይገልጻሉ። ለምሳሌ እኔ ከመስኖ ካለም ወደዚህ ያው የተሻለው ጣሌ ቀደም ይኸው የክረምት አዝመራ ነው ምንዘራ የነበር ጤፍ፣ ማሽላ፣ ዳጉሳ ነው። አሁን ግን ከአመት ሁለት ጊዜ እያመረት ነው። አሁን ጤፍ ዘርቻለሁኝ። አሁን ጤፉ መልሸስ እንዴት ዘርቻለሁ እና ከእሱ ጋር ሲያያዝ አሁን ጤፍ ብዙ ሶስት ማዳበሪያ ነው ባገኘ ክረምት አሁን ግን ደግሞ ስንዴ ሲዘሩ ቢያንስ አንድ 15 ማዳበሪያ ያገኛሉ። ከ104 ሄክታር በላይ መሬት በበጋ ስንዴ በሚለማበት ክላስተር ያገኝ ናቸው። ሌላኛው አርሶ አደር ሰላም ይሁን ቢያዝን ደግሞ የበጋ መስኖ በማልማት ተጠቃሚ መሆናቸውን የገለጹ ሲሆን ሌሎች አርሶ አደሮችም ከክረምት ዝናብ ጥገኝነት ተላቀው የልማቱ ተጠቃሚ እንዲሆኑ ይመክራሉ። ክረምት ከምዘረው በእጥፍ ለእኔ ጥቅም አለ። ከአንድ በሬ ወደ ሶስት በሬ ተሸጋግር ያለው እኔ በግል እንደኔ ማለት ነው። ያ ከምንም እንትን ሳል ወይም ደሞ ስኛ አይደለም። ወይም በግብርናና በግብርና ክረምት አላለማም። በጋ ነው አሁን እያለሙ ያለው። ይሄን እንትን በማለት ተጠቃሚ ነኝ፣ እንደ ግሌ እንደ ግሌ ግን ያለውን አሁን አንድ ሄክታር ዘራለሁ፣ አነሰብዬ 40 50 ኩንታ ላገኛለሁ ነኝ ለኔ። ሌሎች ያለውን መስኖ እንዘራለን ማለት ሳይሆን በደንብ አርሰው በደንብ ግባት ተጠቅመው እራሳቸውን እንዲጠቅሙ መስራት አለባቸው ብዬ መክራለሁ። በዚህ ዓመት በሰሜን ጎጃም ዞን ብቻ ከ29 ሺ ሄክታር በላይ መሬት በበጋ ስንዴ የሚሸፈን ሲሆን ከ1 ሚሊዮን ኩንታል በላይ ምርት ይጠበቃል። እንደ ዞን 44819 ሄክታር መሬት በዚህ ዓመት በመስኖ እንሸፍናለን። ከዚህ ውስጥ 29 ሺ ሄክታር መሬቱ የበጋ ስንዴ መስኖ ነው ማለት ነው። እስካሁንም ከ6 ሺ ሄክታር በላይ የበጋ ስንዴ መስኖ ተዘርቷል። እንግዲህ የምንጠብቀው ምርት ከ29 ሺ ሄክታሩ አንድ ሚሊየን አንድ መቶ ሰላሳ ሺህ ኩንታል በዚህ አመት ከበጋ ስንዴ መስኖ ብቻ እናገኛለን ብለን ነው አቅደን እየሰራን ያለ ነው። ምርታማነታችን 39 ኩንታል ፐርሄክታር ነው። የሚያስፈልገን ግብዓት በዚህ አመት ለ29 ሺ ሄክታር መሬት ዳፕ አንድ ኩንታል ፐር ሄክታር ነው። ዩሪያ ሁለት ሄክታር ፐር ሄክታር ነው የሚያስፈልግ። 29 ሺ ኩንታል ዳፕና 58ሺ ኩንታል ዩሪያ ነው የሚያስፈልግ። ከዚህ በላይ መጋዘናችን ላይ ያለ። በዚህ ዓመት የግብት ችግር የለም። የመስኖ የውሃና የሚሰራ የሰው ኃይል አቅምን በማቀናጀት ክልሉ ያለውን መቅዘጋ ተጠቅሞ ለማደግ እየተሰራ መሆኑን የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ የገለጹ ሲሆን 500 ሄክታር መሬት በበጋ መስኖ ስንዴ በማልማት ከ13 ሚሊዮን በላይ ኩንታል ምርት ለማግኘት እየተሰራ ነው። ከተረጂነት ወደ ምርታማነት የሚለውንም ግብ ለማሳካት፣ በተለይም ደግሞ ዳቦ ላይ ሆነን ተረጂ የሆንበት ይህን ታሪክ የምንዘጋበት ምዕራፍ መሆን መቻል አለበት። ስለዚህ መሬቷ አለን፣ ውሃው አለን፣ ጉልበቱ አለን። እነዚህን አቅሞች አጣጥመን ለመጠቀም ደግሞ በዋናነት አንዱ ክልላችን ላይ ያለው ጸጋ በመስኖ የማልማት ነው። ክልላችን ከ ሁለት ነጥብ ሁለት ሚሊየን ሄክታር በላይ በመስኖ የማልማት አቅም ያለው ክልል ነው። እስካሁን እያለማና ያለነው በነባር ግን ሶስት መቶ ሰላሳ አንድ ሺህ ሄክታር የሚሆነውን ብቻ ነው። በዚህ አመት በአዲስ መስኖ 198 ሺህ ሄክታር የተለያዩ የማልሚያ አማራጮችን ተጠቅመን እና ለማለም ብለን ትልቅ ግብ አስቀምጠናል። ስለዚህ እንደ ክልል ከነበርንበት 331 ሺህ ሄክታር መሬት ወደ 500 ሺህ ሄክታር ለማድረስ እቅዳችንም ከፍ ለማድረግ ይህንን ይዘን እየሰራን ነው። ሰሜን ጎጃምና አካባቢው የሰላም እጦቱ እየተገፈፈ ወደ ተረጋጋ ሰላም መምጣቱ ማህበረሰቡ የሚፈልገውን ልማት እውን ለማድረግና የማህበረሰቡን ፍላጎት ለማሟላት እድል እየሰጠ ይገኛል። ልማት ነው የሚፈልገው ማህበረሰቡ። ህዝባችን አጠቃላይ የሚፈልገው ልማት ነው፣ ሁከት አይደለም፣ የሰላም መታወክ አይደለም፣ መታገት አይደለም፣ ሌሎቹም የሰላም መታጣት የሚያመጣቸው ችግሮችን አይደለም ማህበረሰባችን የሚፈልገው። ከዚህ አኳያ ትልቁ የህዝባችን ጥያቄ፣ እንደ ህዝብም ያለው ጥያቄ የልማት ጥያቄ ነው። ስለሆነም የትኛውም ለሰላም ለልማቱ እንቅፋት የሚሆንን ማንኛውንም ነገር ማህበረሰባችን ይቃወማል። አሁን ባለበት ሁኔታ ምንፈልገው ልማት ነው፣ ምንፈልገው ተማሪዎቻችን ማስተማር ነው፣ ምንፈልገው የመስኖ ልማት ነው፣ የግብርና ልማት ነው፣ የጤና ልማት ነው በሚል ማህበረሰቡ ለሰላሙ ያለው ቀረቤታ በእጅጉ እየጨመረ እየጨመረ የመጣበት ሁኔታ ለ